ለሰዓታት በኬፍ ሰማይ ላይ ስድስት 0ቶ ድሮኖችና በርካታ ሚሳይሎች ሞትና መቁሰልም አለም በሩሲያ ከተፈጸሙ ከባድ ከተባሉ የአየር ጥቃቶችም ውስጥ አንዱ ሆኗል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ ይህን ተከትሎም ዜለንስኪ ዳግም አጋሮቻቸው እንዲረዷቸው ተማጽነዋል። የድሮውን ጥቃቱ ኬቭን ሳያንኮታኩታት በፊት አየር ክልላችንን በጋራ እንጠብቅ ሲሉም ይሁን እንጂ የሩሲያ ድሮኖች በኔቶ አባል ሀገራቱ ሰማይ ላይም ሰሞኑን ሲፈነጩ ታይተዋል። የፖላንድ ወታደራዊ ኃይል ባለፉት ቀናት የሩሲያ ድሮኖች በአየር ክልሌ ላይ ታይተዋል፣ ከታዩትም ሶስቱን መትቼ ጥያለሁ ሲል፣ የዴንማርክ መከላከያ ሚኒስቴር ደግሞ ትናንትና ለሁለተኛ ተከታታይ ምሽት ድሮኖችን ስትከታተል አንግቻለሁ ብሏል። በሪፖርቱም ኔቶም በባልቲክ ባህር አካባቢ የሚፈጸሙ የአየር ጥቃቶችን መከላከያ ለመትከል እየጣርኩ ነው ሲል የአውሮፓ ህብረትም የድሮን ግርግዳ ገነባለው ሲል ቢያሳውቅም እስካሁን ግን የዩክሬን ሰማይ ከሩሲያ ድሮኖች፣ የኬቭ ምድርም ከአየር ድብደባው ነፃ አልሆኑም። ይባስ ብሎም የኔቶ አባል ሀገራቱ የሩሲያን ድሮኖች ከፊሉን ለመጣል ሞክረው ከፊሉን ከመታዘብ የዘለለ ፋይዳ አጥተዋል። ለቻናል ኒውስ ኤዥያ የሚጽፈው ጄምስ ስታቫርዲስ እንደሚል በእርግጥ የአውሮፓ ህብረትና ኔቶ እስካሁን ባለው ሂደት የዩክሬንን አየር ክልል ለመከላከል ያደረጉት ጥረት ዝቅተኛ ነው፣ መፍትያቸውም እርባናቢስ ሆኗል። የኔቶ አባል ሀገራቱ የሩሲያን ድሮኖች ከዩክሬን ሰማይ ለማራቅ የወሰዱት እርምጃ ከአየር በረራ ነጻ ክልልን መመስረት ነበር ጎረቤት ሀገር ፖላንድን ጨምሮ ጥቂቶቹም ይህን የአየር ክልል በረራ ክልከላ ሞክረዋል ይሁን እንጂ የሩሲያ ድሮኖች ይህንን ክልከላም አልፈው የፖላንድን ድንበር እንደተሻገሩ በፖላንድ ሰዎች ይከሰሳሉ እናም ጀምስ ይጠይቃል የራሳቸውን የአየር ክልል መከላከል ያልቻሉ የኔቶ አባል ሀገራት የዩክሬንን የአየር ክልል መከላከል ይችላሉ ወይ በኔቶ አባል ሀገራት መተዳደሪያ አንቀጻት መሰረት አባል ሀገራቱ ግዛታቸው እንደተጣሰ፣ የፖለቲካ ሉዓላዊነታቸው እንደተገፋ ካመኑ በጋራ እንዲቆሙ አስፍሯል። ሀገራቱ ግን በጋራም በተናጥለም ቆመው ድሮኖቹን ማቆም አልቻሉም። ባለፉት ጥቂት ቀናት ብቻ ከፖላንድ በተጨማሪ ዴንማርክም አየር ክልሏ በሩሲያ እንደተጣሰ ከሳለች። እናም ሀገራቱ በተናጠል ያወጁትን የበረራ ነጻ ክልል ያዋጣቸው ባለመሆኑ ኔቶ እንደ ተቋም ነጻ የበረራ ክልልን ማወጅ ይኖርበታል የሚሉ ድምፆች እየተሰሙ ነው። የኔቶ የጥምር ጦር ኃላፊዎች እንደሚሉት ተቋሙ በደቡብ ምዕራብ ጀርመን የአየር መከላከያ ጣቢያን ለማቋቋም ተዘጋጅቷል። ከ15ሺ በላይ ወታደሮች ይሰፍራሉ። ኢ3 የተሰኘ የአየር በረራ መከላከያ ግብረ መልስ ሰጪ አውሮፕላኖችም 24 ሰዓትና 7 ቀናት አካባቢውን እንዲቃኙ አስበዋል። በተጨማሪም ፖላንድ፣ ዩናይትድ ኪንግደም፣ ፈረንሳይ እና የባልቲክ ሀገር የሆነችው ስዊድን ጄኤኤስ 39 የተሰኘ መከላከያዎችን ለመጠቀም ተነስተዋል። ይሁን እንጂ ይህ ሂደትስ ዩክሬንን ያድናታል ሆ የሚለው ሌላ ያልተመለሰ ጥያቄ ነው። እንደ ኤኤፍፒ ሀተታ የሞስኮ ድሮኖች አሁን ከኬፍ ተሻግረው ሌሎች ሀገራትንም ስጋት ውስጥ እየከተቱ ነው። እናም ህብረቱ በፍጥነትና በአጭር ጊዜ የድሮን መከላከያ ግርግዳ ያለውን ቴክኖሎጂ ቀመስ መከላከያ ለመገንባት የቸኮለ ይመስላል። የህብረቱ መከላከያ ኮሚሽነር አንድሪያስ ኩብሊዩስ ጊዜ የለንም መፍጠን አለብን ሲሉም ተሰምተዋል። ኢስቶኒያ፣ ፊንላንድ፣ ላቲቪያ፣ ሊቴኒያና ፖላንድም ከወዲሁ ስራውን ጀምረናል ብለዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኦርሶላ ቨንደር ላይን በሰባት ቢሊዮን ዶላር የድሮን መከላከያው ይገነባል። በዚህ ሳምንት በኮፐንሃገን በዚህ ወር መጨረሻ ደግሞ በብራሰልስ በሚደረጉ ስብሰባዎችም ይመከርበታል ብለዋል። ያም ተባለ ይህ ግን ህብረቱ ያለውን ሆነም አልሆነ ግን የሩሲያ ድሮን ጥቃት የኔቶና የአውሮፓ ህብረት አባል ሀገራቱን ቁና ቁና እያስተነፈሰ ነው።